ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዜር ዶሎ ቤተሰቦች እንደት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው ያለውላችሁ። ዛሬ እስኪ ዱባይን በመስኮት ላሳያችሁ ብዬ ነው። ትንሽ ሰፈር ደስ ይላል፣ ቪው፣ የሰፈሩ ቪው በጣም ያምራል እና ባህር ምናምን እንደዚ ባህር አገራችን ባህር ሲሆን፣ ውይ ይሄ ባህር ላይ እንደዚህ ቤት መስራት ምናምን እንላለን፣ ግን ዱባይን ውበት የሰጣት ባህር ነው ታውቃላችሁ። እና ከዱባይ አንደኛው ስቴት ደግሞ ቻርጃ ውስጥ ነው ያለሁት እኔ እና እንደዚህ በጣም ያምራል። በጣም ነው የሚያምረው ሰፈሩ። ባህር አለ ጀልባዎች አሉ ከታች እና በጣም ያምራል። እንስሳ ገራሱ ወደ አማዶ እንደዚህ ገጠር ይመስላል ይሄ ጫካ ምናምኑ፣ ግን በጣም ነው የሚያምረው። እና ጀልባዎቹ እራሱ እዚህ ኑ ኑ እያሉ ነው ተዝናኑ፣ ብቅ ባሉ እያሉ ያማልላሉ። እና በጣም ነው የሚያምረው። ጀልባው ራሱ ላችኋለሁኝ፣ ውጡብኝ ውጡብኝ ይላል። አሁን ብርድ ነው። ሰዓቱ እንግዲህ መጣ እያላችሁ ፏ ብትንበሉ ትንሽ ላሳያችሁ ብዬ ነው በማታና በጧት። አሁን ጧት ላይ ነው እንደዚህ የማደርገው። የማታውን ደግሞ አሳያችኋለሁ በማታም። እንደ እንደዚህ ደስ አላላችሁ? የዱባይ ሰማይ ጠቀስ ንጻ በጣም ነው የሚያምረው። ግን እንደዚህ ክላሲካል ነው የሚሰማኔ በጣም ነው የሚያምረው ሀገር። በጣም ተስተናግድ እና የሰዎቹን ሀገር ብቻ ሳይሆን የእነሱም በማየት የእኛን ደግሞ በመስማት ክላሲካሉ ነው እየሰማችሁ ወደ ሀገራችሁ መለስ ሀገራችንን ሳንረሳ ማለት ነው። እንደዛ እንደሆን ብዬ ነው። እና አሁን ደግሞ ማታ ነው። ይህ ሰዓት መግሬብ አዛሌል አካባቢ ነው። አሁን ያምራል፣ መብራቶች ምናምን፣ የአስፋልት ዳር መብራቶች ሁሉ እንዳለ በርተዋል። እና በጣም ያምራል። አሁን የተቀመጠ ነው የሚመስለው። በኋላ ዳር በጣም ያምራል። እና ዱባይ እኔ ቻርጃ እንደዚህ ትልቅ የሆነ ባህር ያለው አይመስለኝም ነበር። ዱባይ ውስጥ ያላየኋቸው ቦታዎች አሉ በጣም ብዙ ከላየኋቸው አንዱ ነው ይሄ ይሄ ራሱ በጣም ነው የሚያምረው። ቦርጅ ከሊፋ ደግሞ ፊት ለፊት ይታያል። ዱባይ በጣም ነው የሚያምረው ቪው። ማታ እንደውም ከዚህ መሸት ሲል በጣም ያምራል። አልተመቸኝ ለመቅረጽና ማታ ላይ ደግሞ ወደ ውጭ ማውጣት ብርድ ነው። ስራም ላይ ሊሆን ይችላለሁ። ብቻ እንደዚህ ትንሽ ላሳያችሁ፣ ላስገርማችሁ። እኔንም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። አብረን እንደግ። አዳዲስ ቱበርህቶች ካላችሁም አብረን እንደግ፣ ቤተሰብ እንሆን ኮሜንት ላይ አዲሶች ካላችሁ አዲስ ነኝ ቤተሰብ ምናምን ምናምን እያላችሁ ኮሜንት ማስቀመጥ ትችላላችሁ ማለት ነው። ከዛ ኔም ቻናል እንዳላችሁ ሳቀምጣለሁ። ለማንኛውም ኮሜንት ዝም ብሎ ተጭኖ ገብቶ ዩቱበር መሆኑን ማረጋገጥ ከባድ ሆኖ ታውቃላችሁ። ብዙ ኮሜንት ልጸብ ስለሚችል ማለት ነው። ግን እናንተ ኮሜንት ስታስቀምጡ መልክት አዘል ቢሆን ጥቅሞት ቤተሰብ ከፈለጋችሁ ያው እንደነገርኳችሁ ማለት ነው። ቤተሰብ ምናምን እንጋብቀባለን ምናምን የሚሉ ጥቅሶችን እየተጠቀማችሁ ተያይዘን አብረን እናድጋለን። ቤተሰብ መኖር ኢንሻላህ የኢትዮጵያ በጣም አስቸጋሪ ሆኖ ቢሆንም እንሞክራለን ማለት ነው ኢንሻላህ እና አዳዲስ ቱበሮች እንዴት ይዟችኋል? ዩቱብ እንዴት ነው? እኔ ጋ በጣም ነው የሚከብደው። የዩቱብ ስራ በጣም ከባድና ምናምን ሲሉ በፊት ይሰማ ነበር፣ እንደዚህ ቱበሮች ማለት ነው። ግን ምንድን ነው ክብደ ቁጭ ብለው ነው ኢዲት ያደርጉ ቁጭ ብለው ምንድን ነው የሚከብደው ምናምን ል ነበረ፣ ግን አሁን ተረድቻለሁ ማለት ነው። በጣም ከባድ ነው። እና ቻርጃን በመስኮት እንደዚህ አድርጌ ያስቆኘኋቸው ማለት ነው። ብዙ አልተመቸኝ በደንብ ለመሰወር ግን ውጭ በማውጣት አደመው በደንብ አሳያችኋለሁ ማለት ነው። አሁን ግን እንደዚህ ይህን ይመስላል። በጣም ያምራል መስተዋል ማድረግ ይሻላችኋል። እና መልካም ቆይታ ይሆንላችሁ ወዳጆቼ። መልካም ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ።